ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን ጥልቅ ትንታኔዎችና የሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሀሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት እጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶሎዳ መድረክን ተቀላቀሉ። ሶሎዳ ሚዲያ እንደ ሶሎዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብበታለን። የዩቲዩብ ፕሮግራማችን ሳብስክራይብ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶሎዳ ሚዲያ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 ሐቋን ትጠይቃለች፣ የነበራትን ታስመልሳለች። የጠየቀችው የነበራትን ስልጣኔዋ ያበበበትን ገናና የሆነችበት ነው። ቀይ ባህር መስታወት ነው የኢትዮጵያ መልክ የሚገለጥበት። ቀይ ባህር ጮራ ነው የኢትዮጵያ ስልጣኔ የበራበት። ቀይ ባህር ጎዳና ነው ወጪ ወራጁ የተመላለሰበት። ቀይ ባህር ምሽግ ነው የኢትዮጵያ ደህንነት የሚጠበቅበት፣ የኢትዮጵያ ሉዓላዊነት የሚከበርበት፣ የኢትዮጵያ ታላቅነት የተሰራበት፣ የሚሰራበት። ምንም እንኳ ዛሬ ከኢትዮጵያ የራቀ ቢመስልም ቀይ ባህር የኢትዮጵያና የኢትዮጵያውያን ሀቅ እንደነበረ እንኳን የታሪክ ተናጋሪዎች፣ እንኳን የታሪክ ኪታቦች፣ አንደበታቸው የማይናገረው እጃቸው ታሪክ የማይጽፈው ግመሎች ያውቁታል። ኢትዮጵያ ታሪኳ ከታሪኩ የተሳሰረ ነውና ሀቋን ትጠይቃለች። ስልጣኔዋ በእሱ ላይ የተመሰረተ ነውና የሚገባትን ትጠይቃለች። እድገቷን ለማፋጠን ደህንነቷን በዘላቂነት ለማረጋገጥ በቀጠናዊ ያላትን ወሳኝነት ከፍ ለማድረግ የባህር በር ማግኘት ግድ ይላታል። ኢትዮጵያ በቀይ ባህርና በቀጠናዊ ያለውን የደህንነት ስጋት ሙሉ ለሙሉ ለመቆጣጠር አስተማማኝ ሰላምም ለመፍጠር የባህር በር ያስፈልጋታል ይገባታልም። ጠላቶች የሚበዙባት ሀገር ኢትዮጵያ ከቀይ ባህር ርቃ መኖር አትችልም። ዶክተር ያዕቆብ ኃይለማርያም አሰብ የማናት በተሰኘው መጽሐፋቸው ኢትዮጵያ ብቸኛ መውጫና መግቢያ የባህር በሯ ከመዘጋት በተጨማሪ ሉዓላዊነቷ ለአደጋ ሊጋለጥ በሚችልበት ሁኔታ ውስጥ ትገኛለች ይላሉ። እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ በመገለሏ በአካባቢው ያላት ተሰሚነትና ክብር ከባህር በረቿ ጋር ሄደዋል። በርካታ ሀገራትም የቀይ ባህር ተቀናቃኛቸው የነበረችውን ኢትዮጵያን ከባህሩ አካባቢ ያግለው ቀይ ባህርን በብቸኝነት ለመጠቀም ሲሰሩ ኖረዋል። ቀይ ባህር ለኢትዮጵያ የደህንነት ጉዳይ ነው ብለው ጽፈዋል ደህንነቷን ለማረጋገጥ ሲባል የባህር ክልሏን ማግኘት ግድ ይላታል በቀይ ባህር የኒኩለር መሳሪያ ቢጠመድበት የጠላት ጦር ቢሰፍርበትና ለኢትዮጵያ ለህልውናዋ ስጋት የሚፈጥር ሁኔታ ቢጠነሰስባት ይህንን ለመከላከል ኢትዮጵያ ልታደርገው የምትችል ምንም ነገር አይኖርም ነው የሚሉት ለምን ቢሉ አሁን ላይ ቀይ ባህር የላትምና ስለዚህ ቀይ ባህርን ማግኘት ቅንጦት አይደለም ግዴታና የህልውና ጉዳይ ይ ነው። እንጂ ኢትዮጵያ በድንበር ዘለል ወንዞቿ በታሪካዊና በጂኦፖለቲካዊ ምክንያቶች በአንዳንድ መካከለኛው ምስራቅ ሀገራት በጠላትነት የተፈረጀች ሀገር ናት። ከዚህ ቀደም እንዳልተኙላት ሁሉ አሁንም ወደፊትም እንደማይተኙላት በገቢር አረጋግጠዋል። ኢትዮጵያ የባህር በር ኖሯት ካልተቋቋመቻቸው በስተቀር የታሪክ ጠላቶቿ በባህር በሩ በኩል ገብተው ነው የሚያጠቋት ነው የሚሉት የባህር በር ከኢኮኖሚው ጠቀሜታ ይልቅ የሀገርን ነጻነት ሰላምና ደህንነት ከማረጋገጥ አንጻር የሚኖረው ሚና የላቀ ነው። የባህር በር የህልውና ጥ በባህር በኩል አድርገው የሚመጣን ወራሪ ኃይል ለመመከት ለመመከትና እዚያው በባህሩ ውስጥ ማስቀረት ከመሬቱ ውጊያ በጣም የቀለለ ነው። ኢትዮጵያ በተደጋጋሚ ጠላተቿ በቀይ ባህር በሚገኙ የባህር በሮች በኩል አድርገው ጦርነት ከፍተውባታል። ይህንን ለመከላከል ዳግም የባህር በር ማግኘት የመኖርና ያለመነር ጉዳይ ሆኗል። ዶክተር ያዕቆብ ኃይለ ማርያም ሲጽፉ ለአሁኑ የኢትዮጵያ ትውልድ የሚቀርበው ግልጽ ጥያቄ ኢትዮጵያ ወደ ባልባ ሆና ኢኮኖሚዋ የኮሰሰ ባህልዋ፣ የደበዘዘ ፖለቲካዋ የተናጋ ሆኖ ትቀጥላለች ወይስ የባህር በር ኖሯ ጥንት እንደነበረችው የጎለበተች እና የበለጸገች ትሆናለች? መልሱ አስቸኳይ ነው። ምክንያቱም በኮሰሰች እና በደበዘዘች ኢትዮጵያ ውስጥ መኖር የሚፈልግ ኢትዮ ኢትዮጵያና ኢትዮጵያውያን በአባይ ውሃ ላይ ሲደርስባቸው የነበረውን ውርጅብኝ ተቋቁመው ድል እንዳደረጉ ሁሉ የባህር በርንም ማግኘት በአንድነት በጀግንነት እና በቁርጠኝነት መጽናት ይገባቸዋል። የቀድሞው የኢትዮጵያ ባህር ኃይል አባል ኮማዶር ጥላሁን መኮንን ቀደም ሲል የባህር ክልልና የባህር በር የነበራት ሀገር አሁን ላይ ሁሉንም አታለች ነው የሚሉት የባህር ክልል ከኢኮኖሚ ባሻገር ለሀገር ደህንነትና ለሉዓላዊነት ወሳኝ ነው። ሰፊ የባህር ክልል የነበራት ኢትዮጵያ በባህር ክልሉ አማካኝነት ደህንነቷ ስታስጠብቅ ትኖራለች። ከአመታት ወዲህ ግን ደህንነቷ ስታስጠብቅበት፣ ኢኮኖሚዋን ስታሳድግበት የኖረችውን አጣለች ይላሉ። የኢትዮጵያ የባህር ኃይል በባህር በኩል የሚመጣን አደጋ ለመቆጣጠር የተቋቋመ ያንንም ሲያደርግ የኖረ ነው። ኢትዮጵያ በታሪክ ውስጥ በቀይ ባህር ብቻ ሳይሆን ከዚያም እየተሻገረች ጥቅሟን ስታስከብር ኖራለች ነው የሚሉት። ኢትዮጵያ በባህር አማካኝነት በሌሎች ሀገራት ሰዓትም እያለፈች ሰላምን ስታስከብር የኖረች ሀገር ናት የባህር በር ለኢትዮጵያ የታሪኳ አንዱ አካል ነው ኢትዮጵያ ባህሯን በማጣቷ ብዙ ነገር አታለች ይህ ደግሞ ጎቷታል ይላሉ የባህር ክልልና በር ማጣት ያስቆጫል ኢትዮጵያ የባህር በር ለማግኘት የጠየቀችው ጥያቄ ተገቢ ነው ህጋዊ ታሪካዊና መልክዓ ምድራዊ ጥያቄ ነው ኢትዮጵያ ሀገራዊ ሚስጥርን ለመጠበቅ ደህንነቷን ለማስጠበቅ የባህር በሯና ክልሏ ያስፈልጋል ፈልጓታል ነው የሚሉት። ሌላው ቢቀር አሰብ የማንም አይደለም የኢትዮጵያ ነው ይላሉ። የባህር በርን ለማግኘት ዓለም አቀፍ ተጽዕኖ ማሳደር እንደሚገባም አንስተዋል። የባህር በርንና ክልልን ለማግኘት በዲፕሎማሲ ጫና መፍጠር፣ የኢትዮጵያን እውነት ማስረዳትና ጥያቄዋ መልስ እንዲያገኝ ግፊት እንዲያደርጉ ማድረግ አለባትም ይላሉ በተለይም ታላላቆቹ ሀገራት የኢትዮጵያን ህጋዊና ታሪካዊ ጥያቄ እንዲረዱ ተደጋጋሚና ተከታታይነት ያለው የዲፕሎማሲ ስራ መስራት ያስፈልጋል ይላሉ ታላቋ ሀገር ኢትዮጵያ ጥቅሟን አጣ ደህንነቷን አጋልጣ የበይ ተመልካች ሆና መኖር አትችልም ሀቋን የመጠየቅ መብት አላትና የነበራትን ማስመለስ ትችላለች። እና መረጃው የዘገበው የአማራ ሚዲያ ኮርፖሬሽን ነው የፓርቲዎች የእጩ ምዝገባ ከዛሬ ጀምሮ ይካሄዳል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የእጩ ምዝገባ ከዛሬ ህዳር ስምንት ጀምሮ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የግል እጩዎች ምዝገባ የሚጀመርበት ጊዜ በቀጣይ ይፋ እንደሚሆንም ጠቁሟል። ምርጫ ቦርድ በጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲዎች ባደረገው ጥሪ እጮቻቸውን ቦርዱ በገለጸው ሲስተም ተጠቅመው እንዲያስመዘግቡም ጥሪ አ

ፖለቲካ ፓርቲዎች የህጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ እንደሚችሉና በአማራጭነት ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ እንደሚችሉም አመላክቷል። የግል እጩዎች ምዝገባ ቦርዱ በገለጸው መተግበሪያ እንደሚያከናውን እና የሚጀመርበትን ጊዜ በተመለከተ ቦርዱ በቀጣይ ይፋ እንደሚያደርግም አስታውቋል። የማርበርግ ቫይረስ ምልክት አሳይተው የነበሩ ስድስት ሰዎች ህይወት አልፏል ሲል የኢፌዴሪ ጤና ሚኒስቴር አስታወቀ። ጤና ሚኒስቴር ወቅታዊ የጤና ጉዳይን አስመልክቶ በሰጠው መግለጫ ከህዳር 3 እስከ 8 በማርበርግ ቫይረስ ተጠርጥረው ምርመራ ከተደረገላቸው 17 ሰዎች መካከል ሶስቱ በወረርሽኙ መያዛቸውን ማረጋገጡን አስታውቋል። ስድስት ሰዎች የማርበርግ በሽታ ምልክት አሳይተው ህይወታቸው ማለፉ የተገለጸ ሲሆን ከነዚህ መካከል ሶስቱ በወረርሽኙ ሞታቸው መሞታቸው በላብራቶሪ መረጋገጡን የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። ከበሽታው ከተጠቁ ሰዎች ጋር ንክኪና ቅርበት የነበራቸው ሰዎች የመለየት ስራ መሰራቱንም ተመላክቷል። በሽታውን ለመመርመር የሚያስችሉ የላብራቶሪ አቅምን አጎለብተናል ነው ያሉት የጤና ሚኒስቴሯ በደቡብ ክልል ጂንካ ከተማ የተከሰተው ይህ ደቡብ ሱዳን ባለፈው ዓመት ታህሳስ ወር የተያዙ 27 ዜጎቿ መለቀቃቸውን ተከትሎ ኢትዮጵያ አመሰገነች ባለፈው አመት ታህሳስ ወር የኢትዮጵያን ድንበር ጥሰው የገቡ 27 የደቡብ ሱዳን ዜጎች በሚዛን እስር ቤት የቆዩ ሲሆን ተፈተው ወደ ጁባ ተመልሰዋል። የዜጎችን መፈታት ተከትሎም የደቡብ ሱዳን የውጭ ጉዳይ ሚኒስቴሩ መንደይ ሰማያ ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር በስልክ ሲነጋገሩ ለኢትዮጵያ መንግስት ምስጋናቸውን አቅርበዋል። ከሚኒስቴር መስሪያ ቤቱ በተጨማሪ የፕሬዝዳንቱ ጽህፈት ቤትም የኢትዮጵያ መንግስትን አመስግኗል። ከስልጣን የተወገዱት የቀድሞ የባንግላዴሽ ጠቅላይ ሚኒስትር ሼክ ሀሲና በሰብአዊ ወንጀሎች ጥፋተኛ ሆነው የተገኙ ሲሆን የሞት ፍርድም ተፈረደባቸው። የባንግላዴሽ ዓለም አቀፍ የወንጀለኞች ፍርድ ቤት ኢንተርናሽናል ክራይምስ ትሪቡናል ዛሬ በሰጠው ፍርድ ከስልጣን የተወገዱት የቀድሞ ጠቅላይ ሚኒስትር ሼክ ሀሲና በሌሉበት በሞት ፍርድ እንዲቀጡ ወስኗል። ሀሲና ከፍርዱ በኋላ በሰጡት መግለጫ የፍርድ ቤቱን ውሳኔ አድሏዊና በፖለቲካዊ ተነሳሽነት የተሞላ ነው ሲል የገለጹ ሲሆን ፍርዱም ያልተመረጠው ጊዜያዊ መንግስት የፖለቲካ ተቀናቃኞችን ለማስወገድ የሚጠቀምበት ዘዴ ነው ብለዋል። ሐሲና በፍርድ ሂደቱ ላይ ያልተገኙ ሲሆን ከስልጣን ከተባረሩ በኋላ ወደ ህንድ መኮብለላቸው ይታወሳል። ይህ ፍርድ ህንድ በባንግላዴሽ ለረጅም ጊዜ ያገለገሉ ጠቅላይ ሚኒስትር ሐሲናን አሳልፎ እንድትሰጥ ጫና ያሳድራል ተብሎ ቢጠበቅም ይህ የመሆን እድል ግን አነስተኛ ነው ተብሏል።